አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 13 በዚች ቀን ቀሲስ አብጠል ማርኮስ እና ወንድሞቹ በሰማዕትነት አረፉ። በጸሎታቸው የምትገኝ በረከታቸው ከእኛ ጋር ትኖር ለዘለዓለሙ አሜን። በዚችም ቀን ደግሞ የመነኮስ ዘካርያስ የእረፍቱ መታሰቢያ የሆነ የዚህም መስተጋድል የአባቱ ስም አቃሪዎስ ነው። ይህም አቃሪዎስ የምንኩስና ልብስ ሊለበስቶ ለሚስቱ ነገራት፣ እርሷም በነገራት ነገር ተስማማች። ወንድና ሴት ሁለት ልጆች አሏቸው። እነርሱንም ከእናታቸው ዘንድ ትቶ እርሱ ወደ አስቄጥስ ገዳም ሄዶ ከአንድ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በሀገር ውስጥ ረሃብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄጥስ ገዳም ወደ በኋላ አቃሪዎስ መጣች። በረሃብም ስለሆነው ችግር ነገረችው። አቃሪዎስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችንን አካፈለን። እኔም ወንዱን ልጅን ወስዳለሁ፣ አንቺም ሴት ልጅሽን ውሰጅ ያለት። ይህንንም ብሎ ልጁን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመልሰች። ከዚህም በኋላ ልጁን ዘካርያስን ወደ ቅዱሳን አደረገን አቀረበው። እነርሱም በላዩ ጸለዩ ባረኩትም። እርሱ ፍጹም መነኩሴ እንደሚሆንም ትንቢት ተናገሩለት። ዘካርያስም ከበጎ ስራ ሀገር በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉርምርምታ ሆነ። መነኮሳቱም እርስ በርሳቸው ይህ ወጣት ይህን ያህል እጅግ መልክ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንዴት ይኖራል ተባባሉ። ዘካርያስም ስለ እርሱ መነኮሳት እንዳንጎራጎሩ በሰማ ጊዜ ናጥራን ወደሚባል ተራራ ስር ወዳለች አዘግት ሄደ። ልብሱንም አውልቆ በረግረግ ውስጥ ተኛ። ስጋውም ተነፋፍቶ ጠቆረ። ተመላልጦም ቆሰለ። ብዙ ዘመንም በደቡ እንደኖረ ሆነ። ከዚህም በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀውም የለም። ከብዙ ቀኖች በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በውርቀንም ስጋውና ደሙን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔርም ያን ጊዜ ስራውን ለአበስ ድሮስ ገለጸለት። እርሱም ዘካርያስ የሰራውን ለወንድሞች መነኮሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሆነ መጣ ዛሬ ግን እንደ እግዚአብሔር መላክ ሆነ መጣ አሉት። የአባት ዘካርያስም በብዙ ገድል ሲጋድል ኖረ። ትህትናን፣ ቅንነትን፣ ያማረ ቱርፋትን ስራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክም ያለው ነገር ግን ከልጄ ስራ ተገድል አልደረስኩም ብሎ ተናገረ። በዚህ ተጋድሎም 45 ዓመት ኖሮ እግዚአብሔርን ካገለገለው በኋላ በፍቅር በአድነት አረፈ። መላ ዘመኑም ሀምሳ ሁለት ነው። ከዚህም ሰባት ዓመት በውላጆቹ ቤት 45 ዓመቱን በገዳም ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማራል። በረከቱም ከኛ ጋር ትኖር ለዛለም አሜን። በዚችም ቀን የኦስኖ የኦስኪዮስ የዮሀንስ አፈወርቅ የታወድራ የአብላስ የወንድሞቹ የናውላውስ እና የአቤላ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር በዛ ለማሜን አንድ አምላክ በሚሆን በአቦል በመንፈስ ቅዱስም። ጥቅምት አሥራ ሦስት በዚች ቀን ከሰባ ሁለቱ አርድእት ውስጥ የሆነ ቅዱስ ሐዋርያ ፊሊጶስ አረፈ ከዘልፈ ሰበኪያን